ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ እነሆ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደራረስን ቆይታን የምናደርግ ይሆናል። ትልልቆቹ የአውሮፓ ከእንግዲህ ሊጎች በዚህ ሳምንትም ጨዋታዎች ተደርገዋል። የነሱን የጨዋታ ውጤቶችና አንዳንድ ደግሞ ቁጥራዊ መረጃዎችን ወደ እናንተ እናደርሳለን። በተወዳጁ እንግሊዝ ፕሪሚየርሊግ ጨዋታዎች ያልነበሩም፣ ከነገ ጀምሮ ግን የሚደረጉ ጨዋታዎች አሉ። ከዛ በተጨማሪ ግን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ መረጃዎችም አሁን ላይ እየወጡ ይገኛሉ። እነሱንም መረጃዎች በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ስለምታደምጡን ቆይታችንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን ከመሸጋገሪያዎች በኋላ የተለያዩ ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። አብራችሁኝ እንድት ቆዩ በአክብሮት ጋበዝኩ። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ዴን ሆይችሰን ከፕሪምየር ሊግ ምርጥ ሶስት አጥቂዎች ተብሎ ጥያቄ ቀርቦለት ነበር። አንዱን ሙሐመድ ሳላህን እመርጣለሁ ብሏል። ምክንያቱም እሱ ሁልጊዜም በትክክለኛ ቦታ ላይ የሚገኝ ተጫዋች ነው ግብ ለማስቆጠር ወይም ደግሞ አሲስት ለማድረግ በቦታው ላይ ያለ ሰው ነው እሱ ሁልጊዜም በትክክለኛ ቦታ ላይ የሚገኝ ተጫዋች ነው ሲል አድንቆታል። ሌላኛው ከሊቨርፑል ጋር የምናነሳው ጉዳይ ስቴፈን ዋርኖክ ትሬንት አሌክዛንደር አርኖልድ አሁንም ቢሆን በሊቨርፑል ሊቆይ እንደሚችል ገምቷል። ይህ የተጠናቀቀ ነገር አይደለም። አሁንም እሱ የሚቆይበት እድል ያለ ይመስለኛል። ትሬንት አሌክዛንደር አርኖልድ የሀገር ውስጥ ልጅ ስለሆነ ቨርጂል ከሚከፈላቸው ገንዘብ አንጻር የሱ ዝቅተኛ ስለሆነ እነሱ የሚከፍሏቸውን እኔንም እንግዲህ ክፈሉኝ ብሎ እንደሚያስብ ነው እርግጠኛ መሆነው። ስለዚህ አሁንም ሊቆይ የሚችልበት እድል እንዳለ አምናለሁ ሲልም ጭምር ነው እንግዲህ ዋርኖ ከሀሳቡን እየሰጠ የሚገኘው። ኒውካስል ዩናይትዶች ዳርዊን ኑኔስን ማስፈረም ከሚፈልጉ ክለቦች መካከል አንደኛው ሆኖ ብቅ ማለቱን ደግሞ 365 ስኮር የተባለ የመረጃ ምንጭ ዘግቧል። አንዳንድ የመረጃ ምንጮች እንደሚጠቁሙት ከሆነ ኮነር ብራድላይ ከእሮብ ጀምሮ ልምምዱን ሲያከናውን ነበር። እናም በቀጣይ ጨዋታዎች ስብስብ ውስጥ የመካተት እድልም ሊኖረው እንደሚችል ጭምር ተዘግቧል። ሊቨርፑል የላትሲዮን አማካይ ኒኮሎ ሮቬላን ለማስፈረም 40 ሚሊዮን ዩሮ ለማቅረብም እያሰቡ እንደሆነ ዴሎ ስፖርት ዘግቧል። ሊቨርፑል የቀድሞ ውድድር ዘመን ጊዜውን በሆንግ ኮንግና ጃፓን እንደሚያሳልፍ ተረጋግጧል። ሊቨርፑል በሆንግ ኮንግ ኤሲ ሚላንን የሚገጥም ሲሆን የጨዋታው አሸናፊ ክለብም የሊቨርፑል ስፖርት ያዘጋጀውን የስታንዳርድ ቻርተርድ ዋንጫን ባለቤትም ይሆናል። ከኤሲ ሚላን ጋር በሚደረገው ጨዋታ በሆንግ ኮንግ ላይ እንግዲህ በሆንግ ኮንግ ካይታክ ስቴዲየምም የሚደረግ ሲሆን ቀኑም በእኛ አቆጣጠር ሐምሌ 17 ነው የሚሆነው። ይህ ጨዋታ የሚከናወነውም በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ሊቨርፑል እንግዲህ ከኤሲ ሚላን ጋር ከ3 ለ0 መመራት ተነስቶ ያሸነፈበት አይራሴን የኢስታንቡል ምሽት 20ኛ ዓመት አስመልክቶ መሆኑ ተነግሯል። ሊቨርፑሎች ከሆንግ ኮንግ ቆይታ በኋላም ለመጀመሪያ ጊዜ ወደ ጃፓን በመሄድ የፕሪሲዝን ጊዜውንም እዛ ይጨርሳል ተብሎ ታስቧል። ሁጎ ኤኬቴኬ በቀጣይ የውድድር ዘመን በእንግሊዝ ፕሪምየር ሊግ ላይ ይጫወታል ተብሎ የሚጠበቅ ተጫዋች ነው። ከአሁኑ ከተለያዩ ክለቦች ጋር ፍላጎቶች ያሉት ነገር ግን አሁን ላይ አንድ ተወዳጅ ክለብ ለመምጣትም በጣም ገና ነው ብሏል ፋብሪዚዮ ሮማኖ በዘገባው ሊቨርፑል በሚሎስ ኪርኬዝ ዝውውር ላይ በጣም ጠንቃቃ ነው። እናም ስለ ተጫዋቹ ሁኔታ ለብዙ ጊዜያትም ጥናት ሲያደርግ ቆይተዋል። ሊቨርፑል በአሁኑ ሰዓት የግራ መስመር ተከላካይ ስፍራውን ለማጠናከርም ሶስት አማራጮች ያሉት እነሱም አልፎንሶ ዴቪስ፣ ኑኖ ሜንዴሽ እና ሚሎስ ኪርኬዝ ናቸው። ይሁን እንጂ ዴቪስ እና ሜንዴሽ በየክለቦቻቸው ኮንትራታቸውን ስላራዘሙ ሊቨርፑል ፊቱን ወደ ሙሉ በሙሉ እንግዲህ ወደ ሚሎስ ኪርኬዝ አዙሯል። እናም የሚሎስ ኪርኬዝ መዳረሻ ሊቨርፑል ሊሆን እንደሚችል ነው ዘገባው ያሰፈረው። ማንቸስተር ዩናይትድን ደግሞ እንመልከት። በብሩኖ ፈርናንዴዝ ጉዳይ ላይ አሰልጣኝ እንግዲህ ሩበን አሞሪም ሀሳባቸውን ሰጥተዋል። በፖርቱጋላዊው የመሃል ሜዳ ተጫዋች በእጅጉ ደስተኛ መሆኑን ነው የገለጸው። በዚህም ተጫዋቹን በምንም አይነት ማጣት ካለመፈለጋቸው አኳያ ለባለሥልጣናቱ እርሱን የመሸጥ ምንም አይነት ሀሳብ ዝር እንዳይልባቸውም በአግባቡ አሳውቀዋቸዋል። በተጨማሪ ብሩኖ ፈርናንዴዝ የወደፊት ውቅዳቸው የጀርባ አጥንት እንደሆነም ጭምር ነው አሰልጣኝ ሩበን አሞሪም መናገራቸውን ዴይሊ ሪካርድ የተባለ የመረጃ ምንጭ የገለጸው። የሆላንዶ ሆላንዶ ክለብ አያክስ አምስተርዳም ስፖርቲንግ ዳይሬክተር ማሪን ቤከር ዴንማርካዊውን የማንቸስተር ዩናይትድ አማካይ ክሪስቲያን ኤሪክሰንን በክረምቱ የዝውውር መስኮት ለማስፈረም ጥረት ሊያደርጉ እንደሚችሉ ገልጸዋል። ክሪስቲያን ኤሪክሰን ከዚህ ቀደም በአያክስ አምስተርዳም ቤት በነበረበት ቆይታ አስደናቂ ነገርን ሰርቷል። ስለዚህም እርሱን በድጋሚ ለማስፈረም ልናስብ እንችላለን ሲል ነው እንግዲህ የተናገሩት በተመሳሳይ ደግሞ ወጣት ተጫዋቾችን ወደ ክለባችን እንዲመጡም የማበረታታት ግዴታ ይኖርብናል ብለዋል። ክሪስቲያን ኤሪክሰን በመጪው ውሳኔ ወር ላይም በማንቸስተር ዩናይትድ ቤት ያለው ውል በይፋ የሚያበቃ ነው የሚሆነው አዲስ ውልም ይፈርማል የሚል እምነት ካለመኖሩ ባሻገር እንግዲህ በነፃ ዝውውር ወደ ሌላ ክለብ እንደሚያመራ ነው አሁን ላይ በርካቶች እየጠበቁ የሚገኙት። በማንቸስተር ዩናይትድ የሚፈለገው አጥቂ የአርሰናሎችም ኢላማ ነው። ሩበን አሞሪም የቪክተር ዮከርሽ አድናቂ ናቸው። ታማኙ ጋዜጠኛ ዳቪድ ኦርነስቲን በማንቸስተር ዩናይትድ የሚፈለገው ቪክተር ዮከርሽ የአርሰናል ቁጥር አንድ ኢላማ እንደሆነ ተናግሯል። ይህ ግብ ማስቆጠር ሙዝ እንደመላጥ የቀለለው ግብጥ ግብ አስቆጣሪው እንግዲህ በማንቸስተር እንደሚፈለግ ሳይታለም የተፈጣና ተደጋግሞ የሚገለጽ ጉዳይ ነው። ጣሊያናዊው ታማኝ የዝውውር ዘጋቢ ፋብሪዚዮ ሮማኖ ነው በበኩሉም እንግዲህ ማንቸስተር ዩናይትድ የቪክተር የወከረሽ ዋና ፈላጊ እንደሆነና ዋና አሰልጣኙ ሩበን አሞሪም የተጫዋቹ አድናቂ መሆናቸውን ይገልጻል። ፋብሪዚዮ ሮማኖ አክለውም ተጫዋቹ በዝርዝራቸው ውስጥ እንግዲህ ከሚገኙ ተጫዋቾች መካከል ቀዳሚውና በቅድሚያነት የተቀመጠው ነው። እስካሁን ግን ምንም የተወሰነ ነገር እንደሌለ ነው ዘገባዎች እያሳለፉ የሚገኙት። በተጨማሪም ዩናይትዶች በዚህ የተከላካዮች የቁም ቅዠት በሆነበት አጥቂ ላይ ምን ያክል ገንዘብ ፈሳስ እንደሚያደርጉ ለማወቅም የገንዘብ አቅማቸውን ወይም በጀታቸውን አስረግጠው ማወቅ እንዳለባቸው ጭምር ነው ዘገባው ያሰፈረው። ከዚህ ተጫዋች ጋር በተያዘ የተለያዩ ዘገባዎች አሁን ላይ እየወጡ ይገኛሉ። ቪክቶር ዮከሬስ በዚህ የውድድር ዓመት በ42 ጨዋታዎች 42 ጎሎችንና 11 አሲስቶችን አድርጓል። በ42 ጨዋታ 53 የጎል አስተዋጽኦዎችን ነው ማድረግ የቻለው። እንደውም በመሃል በጉዳት እንዲሁ በብቃት ተቀዛቅዞ ነበር። 53 ጎልና አሲስት ግን አስመዝግበዋል። ውልማፍረሻው 100 ሚሊየን ዩሮ አካባቢ ነው። ስፖርቲንግ ሊዝበኖች እንግዲህ አሁን ላይ ፕራይሙ ላይ እያለ መሸጥ አለባቸው ብለው ያስባሉ። ምክንያቱም አሁን ላይ 26 ዓመቱ ነው፣ ወደ 27 ዓመቱ እየሄደ እንደሆነ የሚታወቃል። ምናልባትም ዞሩ ከ60 እስከ 75 ሚሊየን ዩሮ ባለው ዋጋም ሊሸጥ እንደሚችል ነው የሚታመነው። ታዲያ የማንቸስተር ዩናይትድ የበላይ አካላት ይህንን ተጫዋች ለማስፈረምም ሙከራዎችን ያደርጋሉ ተብሎ ነው አሁንም እየተጠበቀ እንደሚገኝ መረጃዎች እያሳዩ የሚገኙት። አይደን ሄቨን በጥሩ ሁኔታ ላይ ይገኛል። አይደን ሄቨን በማገገም ሂደቱ ከፍተኛ መሻሻል ያሳየ ሲሆን በትላንትናው የቡድን ልምምር ላይም ተሳትፎ አድርጓል። በመሆኑም ለጥንቃቄ ያክል የመከላከያ እንግዲህ ጫማው ማለትም ፕሮቴክቲቭ ቡት እስካሁን አልተለየውም። እንግዲህ ለነገው ጨዋታም የቡድን ስብስብ ውስጥ የመካተት እድሉ ጠባብ ቢሆንም ለሩበን አሞሪም ግን ምርጥ የምስራች ይሆናል ተብሎ ነው የሚጠበቀው። አርሰናልን ደግሞ የተመለከቱ መረጃዎችን እናንሳ። ወደ ሜዳ ለመመለስ የተቃረበው ቡካዮ ሳካ በቅርቡ እሱና ወኪሉ ከአርሰናል ጋር በአዲስ ኮንትራት ዙሪያ ንግግር ይጀምራሉ ተብሎ ይጠበቃል። የአሁኑ ኮንትራቱ የሚያበቃው 2027 ላይ መሆኑን ተከትሎ ምንም የሚያስቸኩል ነገር የለም። አንድሪያ ቤርታ የቡካዮ ሳካን የኮንትራት ማራዘሚያ ስራዎችም ይሰራል ተብሎ እንደሚጠበቅ ነው ፋብሪትሲዮ ሮማኖ በዘገባው ላይ ያሰፈረው። ዲየጎ ሲሞኔ በትልልቅ ጨዋታዎች ወቅት አንድሪያ ቤርታን ወደ መልበሻ ክፍል እንዲገባ ያደርገው እንደነበር ዘገባዎች ያስፈረዋል። አትሌቲኮ ማድሪድ በ2016 በቻምፒየንስ ሊግ ፍጻሜ በሪያል ማድሪድ ከተሸነፉ በኋላ በሶስት ሳምንታት ንግግር አንድሪያ ቤርታ ዲየጎ ሲሞኔን በክለቡ እንዲቆይ እንዳሳመነውም ጭምር ነው መረጃዎች ያሳዩት። እንግዲህ አንድሪያ ቤርታ ትልቅ ስራ ይጠብቀዋል ተብሎ ይታሰባል። በአርሰናል ቤት አንድሪያ ቤርታ ምንም እንኳን ወደ አርሰናል መዘዋወሩ ይፋ የተደረገው ትናንትና ቢሆንም ስለ አርሰናል ግን ማሰስ የጀመረው ከሳምንታት በፊት እንደሆነ ተነግሯል። ዝውውሩ በይፋም በሆነ እንግዲህ ሰዓታት ውስጥ የቪክተር ዮከርሽን አዲስ ዜና ሰምተናል። የዚህ ሰው ትልቁና ዋናው ስራው ብሎም በደጋፊው ዘንድ አመኔት የሚያገኝበት ጉዳይም የአጥቂ ዝውውር ላይ ነው። ተቀያሪ ግብ ጠባቂ፣ ተከላካይ ዙቤሜንዲን ለማስፈረም እናም ደግሞ ኤዱም ደግሞ ብቁ እንደሆኑ ነው የሚታመነው። አርሰናል ለዓመታት የደከመበት ቦታ ላይ አጥቂ ነው። እንግዲህ ከአጥቂ መቡድኑን ከፍ ሊያደርግ የሚችል አጥቂ ማስፈረም ዋነኛ ስራቸው እንደሚሆን ይታመናል። ከሱ የሚጠበቀውም ይሄ እንደሆነ ነው በርካቶች እያነሱ የሚገኙት። አሌክዛንደር ኢሳክ፣ ቪክተር ዮከርሽ፣ ቤንጃሚን ሼስኮ በሱ ዝርዝር ውስጥ ያሉ ናቸው። እንግዲህ ከሶስቱ አንዱ ቢመጣ በርካቶች የሚፈልጉት ነው። ነገር ግን አርቴታ ና ክለቡ ዋንጫ የሚያመጣና ቢያንስ ለቀጣዮቹ ዓመታትም የአርሰናልን አጥቂ የሚመራ ተጫዋችም ይፈልጋሉ። ሶስቱም ላይ የሚነሳ ነገር እንዳለ በርካቶች ያምናሉ። አሌክዛንደር ኢሳክ ክለቡ ሊለቀው ፈቃደኛ አይደለም። ከዛ በተጨማሪ ደግሞ ዋጋው ብዙ በመሆኑ ለአርሰናል ሌላ ቦታ ተጫዋቾችን እንግዲህ እንዳያስፈርሙ ሊያደርጋቸው ይችላል ከፍተኛ ገንዘብ ለዚህ ተጫዋች ማውጣታቸው በተጨማሪም ደግሞ መጠነኛ የሆነ የጉዳት ታሪክ እንዳለበት ነው የሚነገረው። ነገር ግን ጥቅሙ በጣም የበዛና ና በፕሪምየር ሊጉም ልምድ ያለው አጥቂ እንደሆነ ነው የሚነሳው አሌክዛንደር ኢሳክ። ሌላኛው ቪክተር የወከርሽ ነው። ምንም እንኳን እንግዲህ የእንግሊዝ ፕሪምየር ሊግ ቢጫወትም ከዚህ በፊት በቀጥታ መጥቶ ግን ሊጉ ላይ ይሳካልታል የሚለው ጥያቄ ግን በርካቶች የሚጠይቁት ጥያቄ ነው። በተረፈ ግን ሁሉ ነገሩን የሰጠ ሳጥን ውስጥ በጣም አሪፍ የሆነ አጥቂ እንደሆነ ይታመናል። ቪክተር የወከርሽ ሌላኛው ቤንጃሚን ሸስኮ ነው። ታዳጊ አጥቂ ነው። ብዙ ጥራት አለው። ነገር ግን ከአርቴታና ከሊጉ ጋር ለመዋሃድ ጊዜ ሊፈጅ ይችላል እናም ደግሞ ይሄ ተጫዋች እንግዲህ ይህንን ተጫዋች ለማላመድ ጊዜ ያስፈልጋል በቶሎ ዋንጫዎችን የሚያመጣ ሰው እንደሚፈልጉ ግን ይታወቃል ሴሽኮ ትልቅ አጥቂ እንደሚሆን ግን ጥርጥር የለውም ነገር ግን ጊዜያቶች ሊወስዱበት እንደሚችል የሚታመነው ና በርታ ትልቅ ውሳኔ ይጠብቀዋል አንዱን ማዛወር ከዛም መጥቶ ደግሞ የክለቡ ወዲያው ልዩነት መፍጠር የአንድሪያ በርታ ትልቁ ስራ ይሆናል ተብሎ ነው የሚጠበቀው ሚክል አርቴታ ነገ ከሚያደርጉት ጨዋታ አስቀድሞ የተለያዩ ጋዜጣዊ መግለጫዎችን ሰጥቷል። ቡካዮ ሳካ ለጨዋታው ዝግጁ ነው ሲል ሀሳቡን ሰጥቷል። ሚክል አርቴታ ስለ ሪካርዶ ካላፊዮሪ እንዳለመታደል ሆኖ ከብሔራዊ ቡድኑ ጋር በነበረው ጨዋታ ጉዳት አስተናግደዋል። ከዚህም የከፋ ሊሆን ይችል ነበር፣ ለጥቂት ሳምንታት ግን ከሜዳ ይርቃል ሲል ሀሳቡን ተናግረዋል። አርቴታ ሳካ እንግዲህ በፉላሙ ጨዋታ ቋሚ ሆኖ መሰለፍ ይችል እንደሆነ ሲጠየቅም፣ አዎ ሊሆን ይችላል እንግዲህ የምንመለከተው ይሆናል ሲልም ነው የተናገረው ያለንን ሁሉ ያለውን ሁሉ ሰጥቷል። አሁን ላይ በትክክለኛው ሰዓት እሱን ሜዳ ውስጥ ማስገባት ብቻ ነው የሚጠበቅብን። የሚቻለውን ሁሉ ሰጥቶናል። ወደ ሜዳ መመለስን አጥብቆ ሲፈልግ ነበር። እኛ የጉዳት ጉዳት ጊዜን እንግዲህ ማክበር ነበረብን። ከሜዳው ሁሉ ለማስወጣትም ተገደን ነበር ሲልም እንዲሁ ይናገራል። ሚኬል አርቴታ ስለ አንድሪያ ቤርታም ሲናገር ለማሸነፍ ያለው ፍላጎትና ትጋትም ጉጉትም ይጋባብሃል ሲልም የተናገረው ይቀጥልና የመጀመሪያ ቃላቶቹ ማሸነፍና መሻሻል ነበሩም ሲል ነው ሚኬል አርቴታ ስለ አንድሪያ ቤርታ የተናገረው። የአንድሪያ ቤርታ እንግሊዘኛ አሁንም ትልቅ መሻሻል ማሳየት ይኖርበታል። በርካታ ቋንቋዎችን የሚናገረው ጄሰን አይቶ ከክለቡ ሌሎች ዲፓርትመንቶች ጋር የማገናኘት ስራ ይጠበቅበታል። አንድሪያ ቤርታ በድርድሮች ወቅትም ከጄምስ ኤሊስ እና ከጄምስ ኪንግ ትልቅ እገዛ ሊፈልግም እንደሚችል ነው ዘ አትሌቲክ መረጃውን ያጋራው። በጣሊያኑ ክለብ እንግዲህ ካርፔ የአንድሪያ ቤርታ በስራ ባልደረባነት የነበረው ኤንሪኮ ቪዮላ ስለ አንድሪያ ቤርታ ይናገራል። በሰሜን ጣሊያን ያሉ ተጫዋቾችን በሙሉ የያዘ የሚገርም የጽሁፍ መረጃ ነበረው። የጨዋታ ቁጥራዊ መረጃዎችን ብቻ የያዘ አይደለም። የባህሪያቸው የስራ ትጋታቸውና የቤተሰቦቻቸውን መረጃ የያዘ ነገር ነበረው። ተጫዋቾችን ከማስፈረሙ በፊት ቤተሰቦቻቸውን ያነጋግር ነበረም ሲል ነው የቀድሞ የቡድን አጋር ወይም የቀድሞ የስራ ባልደረባው የተናገረው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ታማኙ ጋዜጠኛ ፍሎሪያን ፕሌተንበርግ ማንቸስተር ሲቲ ለቀጣዩ የውድድር ዘመን ቡድኑን ለማጠናከር ወስኗል። ፍሎሪያን ቬርትስ እና ሁጎ ላርሰን ሲቲ በሚቀጥለው የውድድር ዘመን በቁም ነገር የሚፈልጋቸው አማራጮቹ ናቸው። ፍሎሪያን ፕሌተንበርግ አክለውም ጃክ ግሪሊሽ እና ኤልካይ ጎንደዋን እንዲሁም ኬቨን ደብሮይና በሚቀጥለው ክረምት ሊለቁ የሚችሉ ተጫዋቾች ሊሆኑ ይችላሉ ብለዋል። ነገር ግን ኤልካይ ጎንደዋን ኮንትራቱን ስለማደስ ወይም ደግሞ ስለመሄድ የወሰነው ውሳኔ ላይ ለውጥ ሊኖር እንደሚችልም ነው። ፍሎሪያን ፕሌተንበርግ ጨምሮ መረጃውን ያጋራው። ኤደርሰን ሞራየስ ስለ ቪቶሪሽ ይናገራል። ቪቶሪሽ በጣም ጎበዝና ተስፋ ሰጪ ተጫዋች ነው። በየቀኑ እንነጋገራለን። እኔ እንግዲህ ቪቶሪሽ ሳቪኒ ሆና ኑኒያስ ሁልጊዜም አብረነን ቪቶሬሽ በጣም ጠንካራ ልጅ ነው። የ19 ዓመት ተከላካይ ቀጥታ ወደ ፕሪምየር ሊግ ማስገባት ከባድ ነው። በተለይ በማንቸስተር ሲቲ ነገር ግን እሱ በተጫወተባቸው ጥቂት ጨዋታዎች በጣም ጥሩ ብቃት አሳይቷል። በጣም ተስፋ ያለው ተጫዋች እንደሆነም መሰክርለታለው ሲልም ነው የተናገረው ኤደርሰን ሞራየስ። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ አሁን ላይ እናንሳ። ካርሎ አንቸሎቲ ልጁ ዳቪድ እናም ደግሞ የቡድን ቴክኒካል ሰራተኞች የሪያል ማድሪድ አንደር 19 ከአትሌቲኮ ማድሪድ ጋር እያደረጉት ባለው ጨዋታ ላይ ታድመው እንደነበር ነው ዘገባዎች ያሳዩት። የካርሎ አንቸሎቲ ትኩረት ሙሉ በሙሉ ሪያል ማድሪድ ላይ ብቻ ነው። ምክንያቱም ከክለቡ ጋር እስከ መጨረሻው በመቆየት ተጨማሪ በርካታ ዋንጫዎችን ማሸነፍ ይፈልጋል ብሏል ፋብሪትሲዮ ሮማኖ በዘገባው። በቀጣዩ ዘጠና ደቂቃም እንግዲህ የሚያሸንፉ ከሆነ ወደ ቀጣዩ ዙር የመሸጋገር እድል ሰፊ ይኖራል። ያለው የአንድ ጎል ልዩነት ነው እንግዲህ። ስለዚህ ለማሸነፍ እንጫወታለን። ኳስን ተቆጣጥረን ለመጫወት ከቻለንና የአለማቋረጥ ትጋት ሜዳ ውስጥ ካሳየንም ጨዋታውን አሸንፈን ወደ ቀጣዩ ዙር እንሸጋግራለን። የቀድሞ ማንቸስተር ሲቲ እና አሁን ላይ የሶሴዳድ ተጫዋች የሆነው ሰርጂ ጎሜዝ የተናገረው ነው። የቀድሞ እንግሊዛዊው ተጫዋችና የአሁኑ የስካይ ስፖርት ተንታኝ የሆነው ፓውል ሜርሰን ፌንት አሌክዛንደር አርኖልድ ወደ ሪያል ማድሪድ ከሚያደርገው ዝውውር መልካም ዕድል ለሱ እኔ እንደማስበው የሊቨርፑል ደጋፊዎች ለትሬንት ደስተኛ መሆን አለባቸው። እሱ ለሊቨርፑል ያለውን ሲሰጥ ቆይተዋል። አሁን ግን የትልቅ ዝውውር ለሱ ይገባዋል ሲልም የተናገረው የቀድሞ የሊቨርፑል አሰልጣኝ የርገን ክሎፕ፣ በሪያል ማድሪድ ቤት ቀጣይ ዓመት ለማሰልጠን ተመራጭ አሰልጣኝ ናቸው። በሪያል ማድሪድ አመራሮች በኩል ካርሎ አንቸሎቲ በቀጣይ ዓመት የብራዚል ብሔራዊ ቡድንን ይዛል ተብሎ እንደሚታሰብና የተያዘው የውድድር ዘመንም የመጨረሻው እንደሚሆን ጭምር ነው ሬሌቮ መረጃውን ያጋራው። ቻልሲን የተመለከቱ መረጃዎችን ደግሞ አሁን ላይ እናንሳ። ፍራንክ ጄምስ ላምፓርድ ይናገራል፣ ወደ ቻልሲ በጊዜያዊነት መመለስ እንኳን በክለብ ውስጥ በጣም አስቸጋሪ ጊዜ ነበር። እናም ብዙ ነገሮችን አየሁኝ። እናም ሰዎች ትክክለኛውን ነገር እንዳደረግኩኝ እንደሆነ ጠየቁኝ። ምንም እንኳን የፈጀው ስድስት ወይም ሰባት ሳምንታት ቢሆንም ከዚያ ልምድ በእርግጠኝነት የተሻልኩኝ ነኝ። እዚያ በከፍተኛ ደረጃ ትክክል ሊሆኑ የሚችሉ ነገሮችንም አየሁ። እውነታውም ይሄ ነው ብለዋል። ኬንድሪክ ፓይስ በውሰት ወደ ስትራስቡርግ አይሄድም። ኢኳዶራዊው በቸልሲ የዓለም ክለቦች ዋንጫ እቅድ ውስጥም ይገኛል። ቸልሲዎች ለራፋኤል ሊያው ዝውውር ለኤሲ ሚላን ጥያቄ ለማቅረብ ለወራት ሲያስቡ ቆይተዋል። ሰሜዎቹ ከጆርጅ ሜንዴዝ ጋርም ያላቸው ግንኙነትን ለመጠቀም ይሞክራሉ ተብሏል። ነገር ግን ሚላን ከ100 ሚሊዮን ዩሮ በዝውውር በታችም ውይይት ለማድረግ ፈቃደኛ አይደሉም ሲል ነው ሎንጎ መረጃውን ያስነብበው። ኒውካስል ዩናይትድ በክረምቱ የዝውውር መስኮት የቼልሲ የመስመር አጥቂ ኖኒ ማዱዌኬን ለማስፈረም እንደሚሞክር ጊቭ ሚ ስፖርት ዘግቧል። የሮሚዮ ላቪያ የግል አሰልጣኝ በላቪያ ጉዳት መደጋገም ላይ ሀሳቡን ሰጥቷል። አንድ ጊዜ ባጋጠመው ጉዳት ምክንያት ለጥቂትም ሆነ ለረጅም ጊዜ ከሜዳ ርቋል። እሱ ግን ያንን በጥሩ ሁኔታ ተቋቁሞታል። እርግጥ ነው እንደዚህ አይነት ጉዳት ሲያስቸግር አእምሮ ሊረበሽ ይችላል። ነገር ግን ሮሚዮ ላቪያ ያ ችግር ሊፈታ እንደሚችል ይረዳል። ሮሚዮ ጉዳቱን በመጥፎ ነገር አይመለከተውም። ይህ ነገር አንድ ቀን ያቆማል ብሎም እንደሚጠብቅ አምናለሁ ሲልም የተናገረው አሁን ደግሞ ሰሞኑን የተደረጉ የአውሮፓ ታላላቅ ሊግ ጨዋታዎች ነበሩ። እነሱን ደግሞ የተመለከቱ ቁጥር መረጃዎቻቸውን እንመልከት። የአውሮፓ ታላላቅ ሊጎች በዚህ ሳምንትም ቀጥለው ተደርገዋል። በእንግሊዝ ፕሪምየር ሊግ ምንም እንኳን ጨዋታዎች እየነበሩ ባይሆንም፣ ነገር ግን በሌሎቹ የአውሮፓ ታላላቅ ሊጎች ጨዋታዎች ነበሩና የደረጃ ሰንጠረጃቸውንም በዚያው ለመመልከት ሙከራዎችን እናድርግ በተወዳጁ የእንግሊዝ ፕሪምየር ሊግ ጨዋታዎች ባይኖሩም በስፓኒሽ ላሊጋ በዚህ ሳምንት የተደረጉ መርሃ ግብሮች ነበሩ ጨዋታዎቹንም እንግዲህ ተመልክታችኋል ብዬ አስባለሁ ሪያል ማድሪድ እንዲሁ ባርሴሎና ድል ቀንቷቸዋል አትሌቲኮ ማድሪድ በዚህ ሳምንት ነጥብ የጣለ ሌላኛው ቡድን ሆኗል በዚህም ባርሴሎና ሊጉን በ66 ነጥቦች እየመራ በአንደኝነት ተቀምጠዋል 29 ሳምንታትን ነው ሊጉ የተጓዘው ቀጣይ 9 ሳምንታት ይቀራሉ ሪያል ማድሪድ በ29 ጨዋታዎች በሰበሰባቸው 63 ነጥቦች በሶስት ነጥብ ብቻ ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠ ቡድን ሆኗል። አትሌቲኮ ማድሪድ በ57 ነጥቦች ሶስተኛ ደረጃ ላይ እንዲሁ የተቀመጠ ቡድን ነው። አትሌቲክ ቤልባው በ53 ነጥቦች አራተኛ ነው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ሊጋኔስ፣ ላስ ፓልማስ እና ቫያዶሊድ ናቸው። እነዚህ ከ18ኛ እስከ 20ኛ ደረጃ ድረስ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሮበርት ለቫንዶስኪ ነው። ከኬልያን ባፔ ጋር ትልቅ ፉክክር እየተደረገ ይገኛል። ሌቫንዶስኪ 25 ግቦችን በማስቆጠር የሊጉን ከፍተኛ ግብ አስቆጣሪነት እየመራ ነው። ኬሊያን ኤምባፔ በ22 ግቦች ይከተለዋል። አንቴ ቦሚደር 15 አለው። ኦይሃን ሳንሴት ከአትሌቲክ ቤልባ 13 ግቦችን ያስቆጥረዋል። የባርሴሎናው ራፊኒሃም እንዲሁ 13 ግቦችን ማስቆጠር እየቻለ ተጫዋች ነው። የአሲስቱን ደረጃም ላሚን ያማል ይመራል። 11 አሲስቶች ያሉት ኢኒያኬ ዊሊያምስ በ8 ራፊኒሃም በ8 ይከተሉታል። አሊሃንድሮ ቤንጉር ሮሚሮ ደግሞ እንዲሁ ደግሞ አሌክስ በይናም ከአትሌቲክ ቤልባውና ከቪያሪያል ሰባት ሰባት አሲስቶችን ያደረጉ ተጫዋቾች ናቸው። የጣሊያን ሴሪኤ የዚህ ሳምንት ጨዋታዎችም ቀጥለው ተደርገዋል። የሊጉ መሪዎች ኢንተር ሚላንና ናፖሊ ድል ሲቀናቸው፣ አታላንታ በፊዮረንቲና ተሸንፏል። እንዲሁ ተከታዮቹ እነ ቦሎኛ እነ ሮማ እንግዲህ ስድስተኛ ደረጃ ድረስ መምጣት የቻለበትን አጋጣሚ እየተመለከተ ነው። በተለይ አሰልጣኝ ክላውዲዮ ራኒሪን ከመጡ በኋላ በጣም ደረጃቸውን እያሻሸሉ ከሚገኙ ቡድኖች መካከል አንደኛው ሆኗል ሮማ ቶፕሲክስ ውስጥ አሁን ላይ መካተት ችሏል። በዚህ ሳምንት ያደረጓቸውን ጨዋታዎች ያሸነፉ ቡድኖች ናቸው። ኢንተር ሚላን በአጠቃላይ ሊጉን በ30 ሳምንታት ጉዞ 67 ነጥቦችን በመሰብሰብ በአንደኝነት የተቀመጠ ቡድን ነው። ኒያፖሊ በ64 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ያደርገባል። የጃምፔሮ ጋስፔሬኒው አታላንታ ያለፉትን ሁለት ተከታታይ የሲሪኤ ጨዋታዎች ሽንፈት ገጥመውታል። በዚህም በ58 ነጥቦች ሶስተኛ ደረጃ እንዲቀመጥ አድርጎታል። ከሊጉ መሪ ኢንተር ሚላን አሁን ላይ የ9 ነጥቦች ልዩነት ምን ያላቸው ቦሎኛ በ56 ነጥቦች አራተኛ ደረጃ የተቀመጠ ነው። ያለፉትን አምስት ጨዋታዎች በሙሉ አሸንፏል። ዩቬንቱስ እንግዲህ በቲጎ ሞታ መሪነት ሲሰለጥን የነበረው እንዲሁ አሰልጣኙን ያሰናበተው ዩቬንቱስ በኢጎር ቱዶር እየተመራ ጨዋታውን በዚህ ሳምንት ማሸነፍ ችሏል። በ55 ነጥቦች አምስተኛው ነው። የክላውዲዮ ራኒሪ ቅድም እንዳልኩት ሮማ በ52 ነጥቦች ስድስተኛ ደረጃ ተቀምጧል። ኤሲ ሚላን ዘጠነኛ ደረጃ ላይ ነው የተቀመጠው። የደረጃ ሰንጠረዡ ግርጌ ላይ ኢምፖሊ በ23 ቬኔዚያ በ20ና መውንዛ በ15 የመጨረሻዎቹን ከ18ኛ እስከ 20ኛ ስፍራ ድረስ የተቀመጡ ቡድኖች ያደርጋቸዋል። በጀርመን ቦንደስሊጋም እንዲሁ ጨዋታዎች ቀጥለው ተደርገዋል። መሪዎቹ ባየር ሚኒክ፣ ባየር ሌቨርኩዘን ድል ቀናቸው ቡድኖች ናቸው። ባየር ሚኒክ አሁንም የደረጃ ሰንጠረዥን በስድስት ነጥቦች ልዩነት መምራቱን ቀጥሏል። 27 ሳምንታት በተደረጉት የጀርመን ቦንደስሊጋ ባየር ሌቨርኩዘን በ59 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። አይንትራክት ፍራንክፈርት በ48 ነጥብ ሶስተኛ ደረጃ ላይ እንዲሁም መቀመጥ የቻለ ቡድን ነው። ማይንዝ አራተኛ ነው የተቀመጠው። ቦሩሲያ ዶርትመንድ በዚህ ሳምንት ያደረጉትን ጨዋታ ማሸነፍ የሚችሉ የቻሉ ቢሆንም ከአስረኛ ስፍራ ግን መንቀሳቀስ አልቻሉም። አሁንም ዶርትሙንድ የደረጃ ሰንጠረዥ ወገብ አስረኛ ደረጃ ላይ ነው የተቀመጠው። የመጨረሻዎቹን ሶስት ደረጃዎች በአኬዲኒሃም በቦሃም ና በሆልስቲን የተያዙ ደረጃዎች ናቸው። የከፍተኛ ግብ አስቆጣሪነቱን ቅድም በጣሊያን ሴሪኤም አልገለጽኩላችሁም ውድ ቤተሰቦቻችን። በጣሊያን ሴሪኤ ከፍተኛ ግብ አስቆጣሪነት እየመራ የሚገኘው ማሪ ማቴዮ ሬቴጊው ነው እንግዲህ 22 ግቦችን ማስቆጠር ችሏል ሞይስኪን ደግሞ በ16 ግቦች ይከተለዋል አዶሜሎ ሉክመን ከአታላንት 13 ግቦች አሉት ማርከስ ቱራምም እንዲሁ ከኢንተር ሚላን 13 ግቦችን ያስቆጠረ ተጫዋች ነው አርተም ዶቪያ ከሮማ 11 ላውታሮ ማርቲኔዝ ከኢንተር ሚላን ሪካርዶ ኦርሶሎኒ ከቦሎኛ ና ሮሜሎ ሉካኩ ከናፖሊ እነዚህ ደግሞ 11 11 ግቦችን ማስቆጠር የቻሉ ናቸው። የአሲስቱን ደረጃ ኑኖ ታቫሬስ ና ሮሜሎ ሉካኩ በስምንት አሲስቶች ይመሉታ ራፋኤል ሊያው በሰባት ይከተላል። ክሪስቲያን ፖሊሲ ከኤሲ ሚላን፣ ፍሬድሪኮ ዲማርኮ ከኢንተር ሚላን፣ ዮሃን ሚራንዳ ከቦሎኛ፣ ማቲያ ዛካኚ ከላሲዮ፣ ኒኮሎ ባሬላ ከኢንተር ሚላን፣ ራኡል ቤላኖቫ ከአታላንታ ና ቫለንቲን ላዛሮ ከቶሪኖ እነዚህ ደግሞ ስድስት ስድስት አሲስቶችን ማድረግ የቻሉ ናቸው። በጀርመን ቡንደስ ሊጋ የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሀሪኬን ነው። 22 ግቦችን አስቆጥሯል። የሌቨርኩሰኑ ፓትሪክ ሺክ 17 ግቦች አሉት። ጆናታን ቡርካት 15 ግቦችን ያስቆጠረ ተጫዋች ነው። ኦማር ማርሙሽም 15 ግቦችን አስቆጥሮ ነበር ሶስተኛ ደረጃ ላይ ተቀምጧል። አሁን እሱ ግን ማንቸስተር ሲቲ ነው የሚገኘው። የከፍተኛ የአሲስቱን ደረጃም እየመራ የሚገኘው ፍሎሪያን ቬርትስ ነው። 10 አሲስቶችን አድርጓል። በአሲስቱ ሁለተኛ ደረጃ ላይ የተቀመጡት ሁለት ተጫዋቾች ናቸው። አንደኛው ቅድም እንዳልኩት ወደ ሲቲ ያመራው ኦማር መርሙሽ ነው። ሌላኛው የባየር ሚኒኩ ሚኬል ኦሊሴም ዘጠኝ አሲስቶችን በማድረግ በሁለተኛ ተቀምጠዋል። መሐመድ አሙራ ከቮልስበርግ እና ቪንቼንዞ ግሪፎ ከፍራይበርግ ስምንት ስምንት አሲስቶችን ማድረግ ችለዋል። በፍሬንች ሊግ ዋን ደግሞ የደረጃ ሰንጠረዡን እየመራ የሚገኘው ልማደኛው ፓሪሰን ዠርሜን ነው። ፓሪሰን ዠርሜኖች እንግዲህ ዘንድሮ በአጠቃላይ 71 ነጥቦችን ሰብስበዋል በ27 ጨዋታዎች። በዚህም ሊጉን እየመሩት ይገኛሉ። ሞናኮ በ50 ነጥብ ሁለተኛ ነው። በ21 ነጥብ ዝቅ ብሎ ነው ሁለተኛው ደረጃ እንግዲህ የተቀመጡት ማርሴ እንግዲህ ሁለተኛ ሆኖ ሲከተሉ ነበር። ነገር ግን ካለፉት አምስት ጨዋታዎች አራቱን ተሸንፈዋል። ያለፉትን ሶስት ተከታታይ ጨዋታዎች ደግሞ ኦሎምፒክ ደማርሴ ተሸንፈዋል እና አሁን ላይ ነጥባቸውን እያፈገፈጉ ይገኛሉ። የስድስት ነጥብ ልዩነት ነበራቸው እስከ ቅርብ ጊዜ ድረስ አሁን ላይ ግን እንግዲህ ከሁለተኛው ደረጃ እንኳን ያላቸው የ21 ነጥብ ልዩነት ሆኗል። ማርሴ ሶስተኛ ደረጃ ላይ ተቀምጧል በ49 ነጥቦች። ኒስ በ47 ነጥብ አራተኛ ደረጃ ላይ ተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ ሌ ሃርቬ፣ ሴንቲቲየን ና ሞምፔሌ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ሆኖ ኦዝማን ዴምቤሌ ከፓሪስ ሳን ዠርሜን በ21 ግቦች ይመራዋል። ሜሰን ግሪንዉድ ከኦሎምፒክ ደማርሴ በ15 ግቦች ይከተላል። ጆናታን ዴቪድ ከሊል 14 ግቦች አሉት። አማዱ እንዲሁ ደግሞ ካለማዱ 13 ግቦችን እንዲሁ ብራድሊ ባርኮላም ከፓሪስ ሰን ጀርሜን 13 ግቦችን በማስቆጠር እየመሩት ይገኛሉ። የአሲስቱን ደረጃ ብራድሊ ባርኮላ ከፓሪስ ሰን ጀርሜን እና ራያን ቸርኪ ከሊዮን በ9 አሲስቶች ይመሩታል። ዳንኤል ባካዋ ና ዣኦኔቬስ እንዲሁ ደግሞ ሌላኛው ሞሰስ ሳይሜንም 88 አሲስቶችን በማድረግ ተከታትለው የተቀመጡ ተጫዋቾች ናቸው። የአውሮፓ ታላላቅ ሊጎች የዚህ ሳምንት ዳሰሳዎችም ደግሞ እነዚህ ነው የሚመስሉት ውድ ቤተሰቦቻችን የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህ ይመስላሉ። ስለደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለናንተ ማቅረብ እንወዳለን። በነገው ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ መረጃዎችን ይዘን በድጋሚ የምንገናኝ ይሆናል መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው